ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ የዩቱብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የከበረ ቅዱስ ዮሐንስ አፈወርቅ የስጋው ፍልሰት፣ የቅድስት ወለተ ጴጥሮስ የረፍቷ መታሰቢያ፣ የአቡነ ሲኖዳ ዘደብረ ጽሙና የረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስ አፈወርቅ፣ ዳር 17 በዚች ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ቅዱስ ዮሐንስ አፈወርቅ የስጋው ፍልሰት ሆነ። ይህም አባት ከእስክንድሪያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ፣ የእናቱን ስም አትናሲያ ነው። እኒህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም ማስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሂዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ እውቀቱ ከብዙዎች በላይ ከፍ ከፍ ብለዋልና፣ ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የሐላፊውን ዓለም ጣም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባሲሊዮስ መንኩሶ ነበር። በአንድነት ተስማምተው ብዙ ትርፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም ምን አልወሰደም ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድለን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኩስ ነበረ። እርሱም ወደፊት የሚሆነውም በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲሁም አሉት፣ በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድር የፈታው ደግሞ በሰማይም የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ አለው። ሁለተኛም እኔም በመጀመሪያ ስብከቴ በከበረ የወንጌል ቃል አስቀድሞ ነበረ ያልኩ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ አለው። ለአንተም ከክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ወገኖች ምዕመናን በቅናቸ ሃይማኖት አሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቷል፣ አለው። ጻድቅ ሲሲኮስም ይህንን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተክርስቲያንን መጽሐፍትን ወላያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያዩ ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጅ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነ ግርማ አስፈርተኛልና አለው እግዚአብሔር መልአክም ተሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አላፋትንም ትምህርትህን ተቀብለው ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና አለው። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል እርሱም ጋራ ሁሉም ካህናትና ዳቆናት በየማዕረጋቸው የሚያዝህን ማድረግ አለው። እግዚአብሔርን ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መላአክ ለአባ ፊላቴያኖስ ተገልጾ ቅዱስ ዮሐንስን ቅስና እንድሾማ አዘዘው። በማግስቱም ሊቀጳጳሳቱ መጣ ከርሱ ጋራም ካህናት አሉ። ይህም ቅዱስ ዮሐንስን ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትን ባረፈ ጊዜ ንጉስ አርቃድዮስን ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን አዋሪያት እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና፣ ህይወትነት ባላቸው ትምህርቶችና ተግሳጾች ህዝቡን ሁልጊዜ ጊዜ የሚያስተምር ሆነ። ከኤጲስ ቆጶሳትም ሆነ ከመንግስት ወገን ህግን የሚተላለፉ ሁሉ ይገስጻቸዋል። ይገስጻቸዋል ማንንም የማይፈራም ፊት አይቶም አያዳላም። የንጉሥ አርቃዲዎስ ሚስት አውዶ ከሰያም ገንዘብ ወዳች ስለሆነች የአንዲት ድሃ መበለትን ቦታዋን በግፍ ወሰደች ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶ ከሰያ ቦታዋን እንደነጠቀቻት ነገረችው እርሱም የደሃዋን ቦታ መለሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት እርሷ ግን እምቢ መማለት አልታዘዘችለትም። ወደ ቤተ ክርስቲያንም ገብታ ስጋው እንደውም እንዳትቀበል አውግዞ ለያት። ቁጣንና በስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እሷም አጥራካያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያ ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ካህዳያን ሁነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገጸጻቸው። በፊታቸው ስላደረገላቸው ድንቆች ተአምራቶች ወደ ቀናቸው ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ በንጉስ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንም ተቀብለ የከበረ ዮሐንስን ከስደቱ ካልመለስከው መልስከው ባንተና በእኛ መካከል ሰላም አይኖርም የሚል መልክታቸውንም፣ ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራ ካያደስ ሴት ሰደደችውና በዚያው አረፈ። ንጉሥ አኔሮስና ሊቀ ጳጳስ ወይን አክኒዶስም በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደት ውስጥ ከምትመልሰው ድረስ ስጋውና ደሙ እንዳትቀበል አውዶክሰያን አወገዛት። ከዚህም በኋላ የከበረ ዮሐንስን የመልሱ ዘንድ ንጉስ ላከ፣ ግን ሞቶ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ስጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባዮን አክኒዶስ መልእክትን ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብተው ስጋውና ደሙ እንዳትገበር ልጎ አውዶክስያን አወገዛት። እየለመነችውም ስምንት ወር ያህል ኖረች። በብዙንም መናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አስቃያት። ያድናት ዘንድ ገንዘቡ ያለ ባለ መድኃኒቶች ጥበበኞች እስከ ሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብር መሄዳ በእርሱ ላይ እያደረገችውን በደል ይቅርላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅርላት፣ ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉስ አርቃዲዎስ ጋር ተቀምጦ ሳለ ንጉሱ እንዲህ አለ፣ አባቴ ሆይ ስለ አንድ ቃል እንታስረዳኝ ለምናሀል ነው። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል መቤታችን ማርያም የበኩር ልጅዋን እስከወለደች ድረስ ዮሴፍ አላወቃትም ይላል። ስለምን አለ ወንዶች ሴቶች እንደሚያውቋቸው ዮሴፍ አወቃትን? አለው የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል። አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረበት ጊዜ የእርሱ ህብረ መልክ በሚለዋወጥበት ጊዜ ከእርሱ ጋር መልኩ አይለዋወጥ ነበር አለው። ወይም በውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ ቅጠለያም ቢገባበት ቅጠለያ መስሎ እንደሚታይ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥበት ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር አለው። እንደ ሮማን አበባ የምትቀላበትም ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትን ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞው ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሡ አዳራሽ ውስጥ ከወርቅ የተሠራ የእመቤታችን አምላክን የወለደች የድንግል ማርያም ምስል ነበረች እና አፈ ወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሱ አወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሡ አዞ ወርቀ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስም ከዚያች ቀን ወዲህ ንሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። የአርቃዶ ስም ልጅ ታናሹ ቴዎዶሲዎስ በነገሰ ጊዜ መልእክተኞቹን ልኮ የቅዱስ ዮሐንስን ስጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከረፍቱ በኋላ በሰላሳ አምስት ዓመት ነው። የእንቁ ፈርጾች ባሉት የብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከስጋውም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ሁለተኛም የእስክንድሪያ ግጻዊና የሀገር ቅፍት ኤጲስቆጶስ አባ ዮሐንስ የጻፈው ግጻዊ በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህ ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጽሐፍት ግን ረፍቱን ግንቦት 12 ቀን እንደሆነ ያወሳሉ። በዚህ ዕለት ታስባና ተከብራ የምትውል ቅድስት እናታችን ቅድስት ወለተ ጴጥሮስ ኢትዮጵያዊት ናት። በዚህችም ዕለት ቅድስት ወለተ ጴጥሮስ ኢትዮጵያዊት አረፈች። አባቷ ባህረ ሰገድ፣ እናቷ ደግሞ ክርስቶስ አበያ ይባላሉ። ትውልዷ ከዳሮ ወይ ምስራቅ ኢትዮጵያ ወገን ነው። ወንድሞቿ ዮሐንስና ዘድንግል በንጉሱ ሱስንዮስ ጊዜ ታላላቅ ባለ ስልጣናት ነበሩ። እናት አባቷ በህግ በስርዓት ካሳደጓት በኋላ ስዕለ ክርስቶስ የሚባል የሱስኒዮስ የጦር አበጋዝ ቤተወደድ አግብታ ሶስት ልጆች መውለዷን ገድሏ ይናገራል። ይህ ቤተወደድ ይኖርበት የነበረው ግንብ ቤት ፍራሽ እስካሁን ድረስ በጋይንት ስማዳ ይታያል። ሁለተ ጴጥሮስ ከቤተወደድ ስዕለ ክርስቶስ ጋር በሰላም በመኖር ላይ እያለች ንጉስ አጼ ሱስኒዮስ የተዋህዶ ሃይማኖቱን ቀይሮ በሮማውያን ሐሰተኛ መምህራን በመታለል ካቶሊክነትን ተቀብሎ የኢትዮጵያ ሕዝብን ካቶሊክ እንዲሆን አወጀ። በዚህም አዋጅ የተነሳ በንጉሱ ደጋፊዎችና የገደመ ሃይማኖታችንን አንለቅም ባሉት እውነተኛ የተዋህዶ ምእመን መካከል ታላቅ ጠብ ሆነ። የንጉሥ ሰራዊትም በተዋህዶ ምዕመን ላይ ዘመቱ። የተወደደ ስዕለ ክርስቶስ ከዘመቻ ሲመለስ የጳጳሱን የአቡነ ስምዖንን ልብስ ለንጉስ ይዞለት መጣ። ይህንን የሃይማኖት አመናቅ የአባቶቿን መደፈር የተመለከተችው ወለተ ጴጥሮስ እንደዚህ ካለው ከሃዲ ጋር በአንድ ቤት አብሮ መኖር አያስፈልግም ብላ ቆረጠች። ከዚህም በኋላ ከቤቱ የምትወጣበትን ዘዴ ያለ እረፍት ማሰላሰል ጀመረች። ከዚያም ወደ ገዳሙ ለመድረስ እንድረዷት ከጣና መነኩሳት ጋር መላላክ ጀመረች። የጣና ቂርቆስ ገዳም አበመኔት አባ ፈትለስላሴም ወለተ ጴጥሮስን ይዘዋት እንድመጡ ሁለት መነኩሳትን ላኩ። በዚያም ጊዜ ልጆቿ ሁሉ ሞተውባት ነበር። ወለተ ጴጥሮስ ከመነኩሳቱ ጋር መጥፋቷን ያወቀው ቤትወደድ ስለ ክርስቶስ ይዞ ያመጡለት ዘንድ አያሌ ስራዊትን ከኋላ ሰደደ። ነገር ግን ወለተ ጴጥሮስና ሁለቱ መነኩሳት እግዚአብሔር ረዳትነት በዱር ውስጥ ተሰውረውባቸው ሊያገኟቸው አልቻሉ። ይህ ተሰውረውበት የነበረው ቦታ እስከ ዛሬ ድረስ ሳጋ ወለተ ጴጥሮስ ይባላል። በኋላ ዘመንም በስሟ ቤተ ክርስቲያን ተሰርቶበታል። ከዚህ በኋላ ደብረ እንቁ ገዳም ገብታ ሥርዓተ ምንኩስናን ተምራ መነኮሰች። ታላቁ ገድሏ የተጀመረው ከዚህ በኋላ ነው። ወለተ ጴጥሮስ ከምንኩስናዋ በኋላ በመላ ሀገሪቱ የተዘዋወረች፣ ህዝቡ በተዋህዶ እምነት እንዲጸና፣ በጸሎተ ቅዳሴም ጊዜ ሃይማኖትን የለወጠውን የንጉሡን የሱስንዮስን ስም እንዳይጠራ ትመክር ጀመር። ብዙ ሰዎችም በምኩራት ተስበው በሃይማኖታቸው እየጸኑ ሰማዕትነትን መቀበል ያዙ። ይህንንም የወለተ ጴጥሮስን ተጋድሎ የሰማው ንጉሥ ሱስኒዎስ ተይዛ ለፍርድ ትቀርብ ዘንድ ብዙ ወታደሮችን በየአካባቢው አሰማራ። በመጨረሻም በስራዊቱ ተይዛ በሱስኔዎስ ፊት ቀረበች። በሳፍንቱ መኳንንቱ እና ለእንጀራቸው ሲሉ ሃይማኖታቸውን የለወጡ ሊቃውንት በተሰበሰቡበት ትመረመር ጀመር። ፈሳሽዋ ንጉሱን ካድሽ እግዚአብሔርን ካድሽ ተዛዙን መንቢያልሽ ሃይማኖትንም ምዘለፍሽ ሌሎቹ ሰዎችም ሃይማኖት እንዳይቀበሉ ልባቸውን አሻክርሽ ሲል ከሰሳት። ሁለተ ጴጥሮስ ግን እንደ አምላኳ እንደ ኢየሱስ ክርስቶስ በከሳሽዋቿ ፊት ዝም አለች። ንጉሱም ምርቃ እንዳትሄድ ነገር ግን ከቅርብ ዘመዶቿ ጋር እንድትኖር የቁም ምስር ፈረደባት። ሃይማኖት ተንቃ፣ ቤተ ተዋርዳ የመናፍቃን መጫወቻ ስትሆን ማየት የሃይማኖት ፍቅሯ ያላስቻላት ወለተ ጴጥሮስ በግዞት መልክ ከተቀመጠችበት ቦታ ጠፍታ ዘጌ ገዳም ገባች። አብራዋት ወለተ ጳውሎስ እና እህተ ክርስቶስ የተባሉ እናቶች ነበሩ። በዚያም በገዳሙ የነበሩ መነኮሳት እና የአካባቢው ምዕመናን በተዋህዶ ሃይማኖታቸው እንዲጸኑ እየመከረች ጥቂት እንደቆየች የሚያሳጧትና የሚከሷት ስለበዙ ቦታውን ለቃ ወደ ዋልድባ ገዳም ገባች። ዋልድባ ገብታ ሱባኤዋን ከፈጸመች በኋላ በገዳሙ የነበሩትን አባቶች፣ እናቶች በእምነታቸው ጸንተው እንዲቆዩ ትመክራቸው ጀመረ። አጼ ሱስንዮስ የወለተ ጴጥሮስን ተጋድሎ መነኮሳትና ምዕመንን በሃይማኖታቸው እንዲጸኑ የካዱትንም ከክህደታቸው እንዲመለሱ ማድረጓን ሲረዳ ብዙ ወታደሮችን ይልክባት ነበር። በዋልድባ እያለችም የንጉሱ ሰራዊት ሊያስኖራት ስላልቻሉ ወደ ጸለምት አመራች። በጸለምት የወለተ ጴጥሮስ ትምህርት እንደ ሰደድ እሳት ተስፋፋ። ምዕመናን እየወደዷትና እየተቀበሏት ራሳቸውን ለሰማዕትነት አዘጋጁ። ይህንንም የሰማው ሱስኒዎስ እቺ ሴት እኔ ብተዋት እርሷ አልተወችኝም አለና የጸለምቱን ገዥ ባላምባራስ ፊላቶስን ወለተ ጴጥሮስን ይዞ እንዳመጣለት አዘዘው። ወለተ ጴጥሮስ በጸለምቱ ገዥ ተይዛ ወደ ሱስኒዮስ መጣች። አስቀድመው ሃይማኖታን እንድትለውጥ ሊያግባባት ሞከሩ። እሷ ግን ጸናች። ሶስት የካቶሊክ ቀሳውስት መጥተው ስለ ሃይማኖታ ተከራከሯት። ወለተ ጴጥሮስ ግን የሚገባቸውን መልሰታ አሳፈረቻቸው። በየቀኑ የካቶሊክ ቀሳውስት ውስጥ ሃይማኖቷን ትታ ካቶሊክ እንድትሆን በምክርም በትምህርትም ለማታለል ሞከሩ። ይሁን እንጂ ወለተ ጴጥሮስ በተዋህዶ ዓለት ላይ ተመስርታ ነበርና ፍንክቻ አላለችም። በመጨረሻ አንዱ የካቶሊክ ቄስ እርሷን ቀይራለሁ ማለት በድንጋይ ላይ ውሃ ማፍሰስ ነው ሲል ለንጉሱ አመለከተ። ሱስኒዮስም ይህንን ሲሰማ ሊገላት ቆረጠ። አማካሪዎቹ ግን አሁን እርሷን ብትገል ሕዝቡ ሁሉ በሞቷ ይተባበራል። ስለ ሃይማኖቱ እንደ እርሷ መስዋዕት ይሆናል። ደግሞ ሰው ሁሉ ካለቀ በማን ላይ ትነግሳለ? ይልቅ እስታ ስራ ትቀመጥ ብለው መከሩት። ንጉሱም ገርበሮ የተባለው በረሃ ሊልካት ወሰነ። መልካ ክርስቶስ የተባለው ዋነኛ የካቶሊኮች አቀንቃኝ ወደ ሱስንዮስ ፊት ቀርቦ፣ ንጉስ ወይ፣ በፊትህ ሞገስን ካገኘው ክረምቱ እስኪያልፍ ድረስ ከኔ ጋር ትክረም አለው። እኔ መክራት አለው አለ ፈረንጆቹ መምህር አልፎንስም ሁልጊዜ መጽሐፉን ያሰማታ ሁሉ ተደርጎ አሻፈሬ ካለች ያን ጊዜ ግዞት ትልካት አለ ሲል ለመነው። ንጉሱም ተስማማ። መልካ ክርስቶስ ወለተ ጴጥሮስን የካቶሊኮች ጳጳስ ወደሚሩበት ጎንደር አዘዞ ወሰዳት ሁለቱ ተከታዮቿ ወለተ ክርስቶስ እና እህተ ክርስቶስ አብረው አሰነበቱ ወለተ ጴጥሮስ ዘየቀርታለች አልፎንስ መንደዝም ዘወትር እየሄደ የሌዮንን ክህደት ያስተምራት ነበር ንጉሱም የወለተ ጴጥሮስን ወደ ካቶሊክነት መቀየር በየጊዜው ይጠይቅ ነበር የሚያገኘው መልስ ግን ሁልጊዜ አንድ ነው በፍጹም የሚል ክረምቱም አለፈ ህዳርም ታጠነ ወለተ ጴጥሮስም በትምህርት በማባበል ከተዋህዶ ሃይማኖቷ ንቅንቅ አልላለች። ስለዚህ ወደ ስደት ቦታዋ ገርበል በረሃ በስስኖስ ወታደሮች ተጋዘች። ወለተ ጴጥሮስ ብቻዋን ገርበል ወረደች። በእርጅና ላይ ያለችው እናቷ ይህንን ስትሰማ አንዲት አገልጋይ ላከችላት። ወራጧ ተከታያ እህተ ክርስቶስም ወዳው ወደ እርሷ መጣች። ገርበል በረሃ ለሶስት ዓመት ስትኖር ብዙ ጊዜ ትታመም ነበር። ስለዚህ መከራውን ሁሉ ስለ ሃይማኖቷ ቻለችው። ከግዞቱ ከተፈታች በኋላ ደምቢያ ውስጥ ጫንቃ በተባለ ቦታ ተቀመጠች። በስደቱ ምክንያት ቆባቸውን አውልቀው የነበሩ አያሌ መነኩሳትም ስደቱ መለስ ሲል በዙሪያ ተሰበሰቡ። በገዳማቸውም ጸንተው እንዲኖሩ ትመክራቸው ነበር። በኋላም ወደ ጣና ቂርቆስ ተጉዛለች። ከዚያም ምጽሌ ወደተባለው ደሴት ይላ በዙሪያ አያሌ መነኩሳትን ሰብስባ ሃይማኖታቸው እንዲጋደሉ መከረቻቸው። ነገር ግን መከራ ያልተለያ ወለተ ጴጥሮስ መዝራተ ክርስቶስ የተባለው ሰው ካቶሊክ ያልሆኑ መመነን አስገድሎ የሚያስጠምቅበት ደብዳቤ ይዞ ወደ አካባቢው መምጣቱን ስለሰማች መነኩሳቱን መክራና አስተምራ ወደየ በረሃው ከሰደደች በኋላ እሷም እንደገና ስደት ጀመረች። ተመልሳ ወደ መጽሐፍ የመጣችው አገር ሲረጋጋ በ49 ዓመቷ ነው። ከስደት ስትመለስ መኖሪያ ያደረገችው መንዝ የተባለ ቦታ ነው። በዚህ ቦታ ላይ በጸሎትና በስግደት ተጠምዳ ኖረች። በምጽሬ ገዳም አብሯት የነበረው የደብረ ማርያም አበምኔት አባ ጸጋ ክርስቶስም መጽሐፋዊንን የተረጉምላት ነበር። አጾች ስኖስ ምላሱ ተጎልግሎ ከእግዚአብሔር ቅጣቱን ሲቀበልና የተዋህዶ ሃይማኖት ስትመለስ አቡነ ማርቆስ ግብፃዊ ጵጵስና ተሹመው ወደ ኢትዮጵያ ሲመጡ ከመንገድ ላይ ጠበቃ ቡራኬን ተቀበለች። ስለ ሃይማኖቷ ብላ ከባሏ መለይቷ እና መከራ መቀበሏ እስከ ግብፅ ድረስ መሰማቱን ጳጳሱ ነግረዋታል። ከዚያም በመንዝ ገዳም አዳቁማ በተጋድሎ ተቀመጠች። ከዚያም በመንዞ ገዳም አቋቁማ በተጋድሎ ተቀመጠች። ያቋቋመችውም ገዳም የወንዶችም የሴቶችም ነበር። የተዋህዶ ሃይማኖት በአዋጅ ከተመለሰች እና አጼ ፋሲል ከነገሰ በኋላ ንጉሱን ለማግኘትና እና ወንድሞቿና ዘመዶቿን ለማየት ወደ ጎንደር መጣች። ንጉሱም በታላቅ ክብር ተቀበላት። በየቀኑ ሳያያት አይውልም ነበር። ወደ እርሷ ሲገባም አደግድጎ ነበር። ይህም ስለ ሃይማኖቷ ጽናትና ስለ ቅድስናዋ ክብር ነው። ወለተ ጴጥሮስ በተጋሎና በምንኩስና ኑራ በአምሳ ዓመቷ በቆረቆሮቹ ገዳም አረፈች። መታሰቢያዋም ህዳር 17 ቀን ይከበራል። ተከታይ ወለተ ጴጥሮስ በዓለም ደግሞ ህዳር ሰባት ቀን ይውላል። በሃይማኖት ጸንቶ መጋደል ወንድ ሴት አይለም። ቤተክርስቲያናችን እንደነ ወለተ ጴጥሮስ ያሉ አያሌ ልጆች አሏት። የዛሬዎቹ እህቶችና እናቶችም በምግባር ታንጸው በሃይማኖት ጸንቶ በእምነት መጋደልን ከእነዚህ እናቶች ሊቀስሙ ይገባል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ ሲኖዳ ዘደብረ ጽሙና ነው በዚች ቀን አቡነ ሲኖዳ ዘደብረ ጽሞና የረፍታቸው መታሰቢያ በዓል ነው። ሲኖዳ ማለት ታማኝ ማለት ነው። ትውልድ ሀገራቸው ጎጃም ሲሆን የሸዋ ባላባት ልጅ ናቸው። በጎጃም ደብረ ድማህ ጠገብ ደብረ ጽሞና በተባለ ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረውን ትልቅ ዘንዶ አቡነ ሲኖዳ በመስቀል ባርከው ከሁለት ሰንጥቀውታል። ጥቀውታል ሰዎቹንም አስተምረው አሳምነው አጥምቀው የእመቤታችንን ቤተ ክርስቲያን ሰርተውላቸዋል። ጻድቁ የልቀ ሰማዕታትን የቅዱስ ጊዮርጊስን አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብር ሆና የተሰጠችውን ሴት ልጅ ከጫካ ጌተው ዘንዶውንም በመስቀላቸው አማትበው ገድለው ልጅቷን አድነዋታል። በዘመናቸው ነግሶ የነበረውን ህዝበናኝ የተባለውን ንጉስ፣ በሰዎች ወሬ ንግስናዬ ለሌላ ይሰጣል ትላለሳ በማለት ጻድቁን እጅና እግራቸውን አስሮ አሰቃያቸው። በኋላ እጃቸውንም አስቆረጣቸው። ነገር ግን ለአቡነ ሲኖዳ መብርሃን የብርሃን እጅ ተከላላቸዋለች። በጌቴሴማኒ ያለችውንም ሉቃስ የሳላትንና ስርጉት የተባለችውን የእመቤታችን ቅድስት ድንግል ማርያም ስዕል በየጊዜው እየተገለጠች ታነጋግራቸው ነበር። ንጉሱ በስደትና በግዞት ብዙ ጊዜ እያሰቃያቸው ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነግሯቸው እሳቸውንም ደቀ መዛሙርቶቻቸውንም ጠርተው ከተሰናበቷቸው በኋላ ጉሡ በህዳር 17 ቀን አንገታቸውን አሰየፋቸው። ከአንገታቸውም ውሃ ደምና ወተት ፈሷል። ጻድቁ በሐይቅ ደሴት የተቀበሩ ቢሆንም ቀድሞ በሚገለገሉበት በድፍን ምስራቅ ጎጃም ድርቅና ረሃብ ስለሆነ በደብረ ጽሞና ገዳም የሚኖሩ የነበሩትን አባ መቃርስ አጽማቸውን አፍልሰው በማምጣት በደብረ ድማሃ አጠገብ በስማቸው በተሰራው በደብረ ጽሞና ቤተ ክርስቲያን በክብር ሲያሳርፉት ወዳውኑ ዝናብ ጥሎ ድርቁም ጠፍቷል። አጽማቸውንም ተሸክማ ያመጣቸውንም በቅሎም ወልዳለች። ኢትዮጵያዊ ጻድቅ አቡነ ሲኖዳ ለማይወልዱ መካኖች እጅግ ልዩ ቃል ኪዳን ነው የተሰጣቸው። መቃብራቸውን እየዘሩ፣ እምነታቸውን እየተቀቡ፣ ገድላቸውን እየታሹ የማይወልዱ መካኖች ሁሉ ከሩቁም ሆነው በስማቸው ተስለው እምነታቸውን ተቀብተው የሚወልዱ በጣም ብዙዎች ናቸው። የጻድቁ ሌላኛው በስማቸው የተሰየመው እና እጅግ ተአምራኛው ቦታቸው ዛሬም አቡነ ሲኖዳ ቤተ ክርስቲያን ውስጥ ከአዲስ አበባ 180 ኪሎ ሜትር ርቆ ከጣር ማበር አልፎ ሞላሌ ከተማ ውስጥ ይገኛል። በሰሜን ሸዋ በሚገኘው በዚህ ቤተ ክርስቲያናቸው ውስጥ በዘመናችን በጣም በርካታ ተአምራት ይደረጋሉ። ለጻድቁ የተሰጠችውን የስለት በግ ጅብ ቤተ ክርስቲያን ውስጥ ገብቶ ሊባላሲን ቀንዱን ነክሶ ደርቆ ሞቶ ሲገኝ በጉግም ምንም አልሆነ። አቃቤቱም እንድሁ ከትልቅ ተራራ ስር በትልቅ ቅል ውሃ ቀድተው ሲመለሱ ገመዱ ተበጥሶ ቅሉ ከነ ውሃው ከትልቁ ገደል ገብቶ ድንጋይ ላይ ቢያርፍም ቅሉ ምንም ሳይሆን ድንጋይ ድንጋዩን አይተሰበረ። የአካባቢው ነዋሪም በጉጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሷቸዋል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በርከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባን እንደተቀበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኩሳት ወይ